እንደዛ ከሆነ እንደዛ ከሆነ እናደርጋለን ሻርፕ ስምንት ሰዓት በዱባይ እንገናኛለን ማለት ነው። ፕሮግራማችን እሁድ ይሆናል። እሺ፣ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው ቀለበቱ ምናምን ፕሮግራሙ የሚያልቀው? እሱም ራሱ ብናቅ አሪፍ ነው። እሺ፣ እሱ እሱን እንግዲህ ገና ስላልጨረስን ወሰነን፣ በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን ግን ደግሞ የምናደርጋለን እሁድ በኢትዮጵያ ስምንት ሰዓት በዱባይ ዘጠኝ ሰዓት እንደሆነ ብቻ ዋናው እርግጠኛ እንሆን። ቦታ ምናምን ምናምን ያሉትን ነገሮች በኋላ ወይንም በኋላ ልኩኝ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሊቼ ያው በነጋታው መግባታችን ስለማይቀር ቅዳሜው ቅዳሜ ማታ ግዴታ ነበር የሰርጉ ማግስት ማለት ነው። ስለዚህ ያኔ በደም አድርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ በዚህ ሰዓት ላይብ እንጠፋለን። ጠብቁን። ከዛ አሁን ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ፣ እሱንም ደግሞ ቪዲዮ ላይ ማሳያቸዋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ፣ እሱንም በጉኩት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለን። ሰርፕራይዝ እናደርጋችኋለን። ግሞ ቅዳሜ ደሳለን ስለማይቀር ቅዳሜ ቅዳሜ ደግሞ ሞር እናወራለን ማለት ነው።

በጣም በቀና እንዴት ሰዓት ራሱ ሰዓት ራሱ አላገኘንም፣ የምንበላበት ነው። ወጣን አደለ አሁን እስከ ለሊቱ ነው፣ አስር ሰዓት ውጭ ነን። ከዛ አስር ሰዓት ለቤታችን ቤታችን እንገባለን ነው ከዛ ቪዲዮ ካለ ቪዲዮ ለመስራት እንወጣለን። ከዛ እስከ አስራ አንድ ሰዓት ከአስራ ሁለት ሰዓት ቪዲዮ እንሰራለን። በቃ የሚለቀቀው ነው። በኢትዮጵያ አሁን በኢትዮጵያ ስንትሆነ እንሄዳለን። አይ ግን ማለት ነው ምን ግራ እንዳጋባን ታውቃላችሁ? ቪዲዮ ትናንትና ራሱ ላይ የተለቀቀ ወንጋያችሁ ማለት ነው ማለት ነው ሽእስመላመ እስከ ምን ለምድትኮ ነልቪ ማለትአአሁን ስምንት ሰዓት በዚህ ሀገር አሁን ሰአቱ ስልካችሁ ላይ ይኖራል። ስለዚህ ስምንት ሰዓት፣ ሰባት ሰዓት። አሁን ረመዳን ጾም የለም። አሁን ትናንትና ሜሮን ላይ በጣም መሽቶ ነው የተለቀቀው፣ በኢትዮጵያ ነው። የእኔ ስልክ ይኸውላችሁ የእኔ ስልክ አምስት ሰዓት ይላል። የአብርሃም ስልክ ስናየው ደግሞ አራት ሰዓት ይላል። ናው እናንተም ግራ አናጋባችሁ አጋባችሁ እስኪገባን ድረስ እኛው በራሳችን እራስ በራሳችን ግራ እንደተጋባንን ነው ቅርሽ ለማንኛውም ግን ከዚህ በኋላ በኢትዮጵያ አቆጣጠር በፊት በምንለቅላችሁ ሰዓት ቪዲዮ ለመልከች እንሞክራለን እ እንደዛ ከሆነ በዚህ ሰባት

እንትና እናንተ በምሽታችሁ ስለምትገቡ ነው ወደ ቤት። ከዛን ቀኑን ሙሉ ትተኛላችሁ ማለት ነው። ቀኑን ሙሉ እንተኛለን። አሜሪካዊ ሆናችኋልና ቀኝ ሆኖብናል። ሶስተኛ ቀናችን ነው ሁለተኛ ሶስተኛ ቀናችን ነው። ብቻ እኔ እዚህ አመት ነው ነብኝ። እንዴት ነው የሚዘለቀው? ከዚህ በኋላ አስር ቀን በሙሉ ማለት ነው። ግራ ነው የሚያጋባው። አይ ትለምድታላችሁ፣ አንዴ ከለመዳችሁት። እውነት ነገ አሁን ለማስተካከል እንሞክራለን። አሁን እራት በላን አይደል? ውጭ ልክ እንደገባን ገባን እንተኛለን። ልክ ከዛ ጠዋት ለመነሳት ነው። ጠዋት ደግሞ ፀሐዩ ያቃጥላል ምናምን የሆነ ቀን ጠዋት ወተን ማለት ነው ፋሚሊዎች፣ በጣም ነው በቃ፣ ቀኑ ቀናችን የተብላሹ፣ ቀንማ፣ አሁን እኮ ገና እኮ ነው ሙቀቱ እኮ አልጀመረም። ብል ጀምሮት ነው መምጣት የነበረባቸው ግን መምጣት የነበረባቸው ስድስተኛ ወር ላይ በደንብ ታወቀል ነበረ። ይኸው ነው ፋሚሊዎች። ከሙቀቱ የተነሳ ይሁን ማርቆት እያያችሁ ነው። ራቆቱ ነበር ነበረው ነበረ እና በጣም ከባድ ነው። ብዙም አይደለም እ አሁን እየጨመረ ጊዜ ይሻላል፣ ግን ደግሞ ሀርድ ነው። ወጣለሁ እና ዱባይ ቀንሶ ነው አላቅም። አቡዳቤ ግን በጣም እሳት ነው። አረ እኛ ከሸራ እንግዲህ አንድ ያኛውን ስላየችው ያኛውን ሙቀት ያላየ ነው ይሄ ግን በጣም አረ ያንን በካ የማ እናት አገሬ ትላለክ ኢትዮጵያ ሀገሬ፣ ኢትዮጵያ ሀገሬ፣ ኢትዮጵያ ሀገሬ፣ ኢትዮጵያ ሀገሬ፣ ኢትዮጵያ ካለ እንግዲህ መቆየታችን የግድ ነው። እንግዲህ እኔ ከም እያጣው ነው ፈሚሊዎች እግዚአብሔር ነው ብላችሁ በቀን ውስጥ አንዴ ነው የበለው ያው ነው ላይፋችን። የሚቀጥለው ግን ቪዲዮ ለማስተካከል እንሞክራለን። የምንለቅበትን ሰዓት ቪዲዮ ልቀቁ

ወይወይ እየመጣች ረደእኛ እየናት እሱም ማርክን አልብሶ ሊያመጣ ነው። ያማቸዋን እንደ ግራ የገባኝ ገስት ላይ እያዩ